ዛሬ አንድ ምኞታችንን አሳክቶልናል። አፋር ትልቅ ህዝብ ነው፣ ትልቅ ክልል ነው። የድርጅታችን ባለቤት መጀመሪያ ለልማት የመረጡትን ክልል ነበር። ብዙ ችግሮች ተፈጥረው ብዙ ጊዜ ተለያይተን ቆይተን ነበር። ሀጂ አወልና እኔ የህልውና ጦርነት በተነሳበት ጊዜ አፋርን ላይ የደረሰው ወረራ እና ውድመትን ለማየት ስመጣ ነበር የተዋወቅ ነው። እና እንዴት አይነት የታደሉ መሪ እንዳላችሁ የተረዳሁት ያኔ ነው። በዛ ምክንያት የተለያዩ ግንኙነቶች በመጀመራቸው ሚድሮክ ራሱን በአዲስ አወቃቀር አደራጅቶ የተረከባቸው ድርጅቶችን ኢትዮጵያን፣ ሚድሮክን የሚመጥኑ ትልልቅ ድርጅቶች እንዲሆኑ በወጣው ስትራቴጂ መሰረት በተለይ የገቢ ንግድን ለመተካት ከዚህ በፊት ይህ ነው የማይባል የመንግስት ድጋፍ ነበረው የገቢ ንግድ። አሁን አዲስ በተፈጠረው ሆም ግራውንድ ኢኮኖሚክ ሪፎርም ትልቅ ትኩረት የተሰጠው በመሆኑ የገቢ ንግድን በውጭ መተካት ለሀገር ምን ያህል ጥቅም ሊሰጥ እንደሚችል በቅርቡ ሀገሪቷ ባጋጠማት የውጭ ምንዛሪ እጥረት በሰፊው ስላየ ነው። ዘጠና ሰባት ከመቶ ጥሬ እቃውን እዚሁ አካባቢ በ150 ኪሎ ሜትር ሬዲየስ ውስጥ አግኝቶ መጠቀም የሚችል ኬሚካል ወደ 35 ፐርሰንት ከቻይና፣ ወደ 27 ፐርሰንት ጆርዳን፣ 16 ፐርሰንት ከቬትናም እያመጣን እንጠቀማለን። ይሄ ውድ ስለሆነ ደግሞ ሀገር ውስጥ እኛ የምናመርታውን ፊለር በመቀላቀል የሚጠቀሙን ድርጅቶች የፋብሪካቸውን እድሜ እያሳጠሩ ምርታቸው ደግሞ ጥራቱን በጣም እየጎደለ የውጭ ምርትን ሸማች እንዲገዛ የሚያደርግ ስለሆነ ይህን ቴክኖሎጂ አገር ውስጥ በማምጣት ለሀገር ትልቅ ትሩፋት ያለው ፕሮጀክት መስራት እንደምንችል ተገንዝበን በፍጥነት ወደ ስራ ሄደን፣ የነበረን የፊለር ፋብሪካ በቂ አቅም ስለነበረው እዚሁ ግቢ ውስጥ ሌላ መሬት ሳንጠይቅ አቅሙን ብቻ በማሳደግ ይህን ፋብሪካ ተክለን ዛሬ ለመርቃት በቅቶልናል። አልሐምዱሊላህ ረብል ዓለሚን ይህንን ቀን በሞገሳቸውን የቸሩን ፕሬዚዳንታችን ሀጂ አወል አርባ ጀዛኩሙላሁ ኸይር ስራችንን ስላመሰገኑልን ስለባረኩት ከዚህ በኋላም የተሻለ ስራ መስራት እንችላለን። ይሄ ስትራቴጂክ የሆነ ኢንቨስትመንት ስለሆነ ሚድሮክ ኢንቨስትመንት ግሩፕ እኛ የድርጅቱ ባለቤት ነን፣ የድርጅቱ ቀጣይነት በእኛ ይወሰናል፣ በሚል መፈክር ከዳር እስከ ዳር እየሰራችሁ ያሏችሁ ባለቤቶች ሌላ ኃላፊነት ስለመጠባችሁ መገባችሁን ጠበቅ በማድረግ ለስራ እንድትዘጋጁ አደራለን። በመጨረሻም አፋር ላይ ያጋጠመን ነገር ጥሩ በመሆኑ ይህንኑ ጥሬ እቃ ከዚህም ሌላ ለማበልጸግ ቅድም እንዳስረዳ ነው ሌላ እንደዚሁ ይሄ ጥሬ እቃ 80 በመቶ ግብዓት የሚሆንለት የማስተርባች ፋብሪካ ኤክስፓንሽን፣ አዲስ አበባ የምናመርተውን የቀለም ፋብሪካ የተለያዩ ቦታ ተደራሽ ለማድረግ ከቀድናቸው ፕሮጀክቶች አንዱ እዚህ አዋሽ እንዲሆን ስለተወሰነ በቅርቡ በማርብል ፋብሪካችን ከምንሰራ ማስፈታ በተጨማሪ ሁለት ሌላ ፕሮጀክቶች በዚሁ ፋብሪካ እንጀምራለን። በሶስተኛ ደረጃ የተከበሩ አቶ አብዱአሊ የከተማችን ከንቲባ ባሳሰቡን መሰረት እኛም ባለን የኮርፖሬት ሶሻል ሪስፖንስብሊቲ እቅድ አፋር ክልል ውስጥ ልንሰራ ያሰብነውን ፕሮጀክት አዋሽ እንድንሰራ ደግሞ ፕሬዚዳንታችን ሀዚያ ወላ አርባ ስላሳሰቡን ልክ አዲስ አበባ እንደሰራ ነው፣ ጅጅጋ እንደሰራ ነው አንድ የመመገቢያ ጣቢያ በፍጥነት እንጀምራለን። እህን የምናደርገው የማህበራዊ አገልግሎት ስራችን እንደምታውቁት፣ ሚድሮክ ኢንቨስትመንት ግሩፕ ከሚያገኘው ገቢ አስር ከመቶውን ለማህበራዊ አገልግሎት ያውላል። ስለዚህ በዛ በጀት ውስጥ እንዲታቀፍ እናደርጋለን እንጂ የማህበራዊ አገልግሎታችን በዚያ ይበቃል። ወደፊትም አብረናችሁንን ኢንሻላህ፣ የተቻለ ጊዜ ይመጣል። የብልጽግና ጊዜ ይመጣል። የሰላም ጊዜ ይመጣል። እዛ ላይ ፊት መሪ የሚሆነው ደግሞ ሚድሮክ ነው። የተከበሩ ሀጂ አወል አርባ

የኢንቨስትመንት ግሩፕ የስራ ኃላፊዎች ዛሬ ደግሞ በዚሁ መድረክ የአሁነ ሻጥጠ እንድንሉ ያደረጉልን የአዋሽ ፊለር ፋብሪካ ኮቴድ ካልሲም ካርቦኔት ፋብሪካ በዛሬ በዚህ ሰዓት በዚህ ደረጃ ተማርቆ ለዚህ ውጤት ለበቆን ላስደስትም የስራ ኃላፊዎች ደግሞ ከሁሉ በላይ አክብሮታለን። እንኳን ደሳ እንደ ሀገር የኢትዮጵያ ትምህርት ንቅናቄ አለ። እንደ ክልልም የጀመርናቸው ስራዎች ነው። እንግዲህ የዛሬው ፋብሪካ አንድ በትልቁ የተገነዘብኩት ነገር ቢኖር ቺ ፋብሪካ ቃላ ፋብሪካ ያለች እንደ አፋር የፋብሪካዎች እናት ቢለናታል። ስለዚህ ይህ ፋብሪካ ማለት ከዛሬ ጀምሮ የትኛው ቆርነር ኢትዮጵያ አፋርን ከኢትዮጵያውያን ከአፋር ጋር የሚያስተባብ ፋብሪካ መሆኑ ነው የተረዳነ። በዚህ ፋብሪካ የተመረተው አዋሽ አዋሽ ራሱ ለቢዝነስ ትልቁ ለቢዝነሱ ትልቁ ነገር ቦታ ነው። የቦታ ምርጫ ነው። የቦታ ምርጫ ከተባላቸው የተባላሸ ነው። የሚትሪክ ኢንቨስትሜንት ጉሩብ ደግሞ ከሁሉ በላይ የቦታ ምርጫ በላይ ያው ሚን ያህል እንደሚያውቅባት ደግሞ የተረደንበት ነው። የአዋሽ ማለት ኢትዮጵያን ከሁሉም ቆርነ ከሁሉም ማዘን የሚያገናኝ ማከፋፈያ ሴንተር ማለት ነው። ብትፈልግ መሀል ሀገር፣ ብትፈልግ ሰሜን ሂድ ወደፊት ሰሜን ኢትዮጵያን በባቡር ትራንስፖርት መሀል ሀገር አሁን ደግሞ ሁለተኛ የአየር ትራንስፖርት ይዘዋለን። ኛ የአየር ትራንስፖርት የአየር ትራንስፖርት ሁለተኛ የአየር ትራንስፖርት ማለት ባቡር ስቴሽን ማለት ስለዚህ ከወደብ እስከ መሀል ሀገር የሚያገናኝ ከየተኛ ሀገሮች ብ የሚያገናኝ መስመር ነው። ስለዚህ አዋሽ ለአፋር ትልቅ ወደፊት፣ የአፋር ዋነኛው የቢዝነስ ሴንተር ለማድረግ ነው። እቅዳችን ይሄ ነው። የቢዝነስ የኢንዱስትሪ ሴንተር ለማድረግ አዋሽ ቀላል ያለ ቦታ ነው። ለመሀል ሀገር ለአዲስ አበባ ያለው ቅርበት ቀላል አይደለም። ለምስራቅ ኢትዮጵያም፣ ለማል ኢትዮጵያም፣ ለሰሜን ኢትዮጵያም ለደም አከፋፋይ ቦታ መሆኑ ማለት ነው እና ጽሮ በመልካም ወቅት ይገናኛል፣ በክፉ ቀንም ይገናኛል። ግን ምንጊዜም የማትረሰው ወዳጅ ማለት ክፉ ቀን የተገናኛውት፣ ክፉ ቀን ወንድማችን ጀማል የተዋወቅነው ክፉ ቀን፣ ሰሜን ኢትዮጵያ ተወረረ ሰዓት ነው። ዋነኛው አጋራችን ነው። እስከ መጨረሻ ብለን አሳልፈን አንዳንድ ጊዜ በችግር ውስጥ የተለየ ሁኔታ ያጋጥማል። አንዱ ያልጠበቀው አንድ ዋነኛው አጋር እስከ መጨረ- እስከ መጨረሻ ከአንተ ጋር የሚዘልግ ታገኘዋለህ። በአንድ በኩል ደግሞ ከአንተ ጋር በቃ እስከ መጨረሻ አንለያይም ሲል ቆይና መጨረሻ ችግር ውስጥ ስትገባ ደግሞ ጥሎ የሚሄዳለ። እንዳውም ችግር ውስጥ ደግሞ የንቀትያል

አባታችን ሼህ መሐመድ አላሙዲን ትልቅ አቁሮታል። የአላሙዲን ማለት ለእኛ ለአፋር ሁለተኛ ሱልጣናችን ነው ማለት እንደ ሱልጣን ነው የምናየው። በዲዎች አባትነት ነው የሚታወቁት። ሁሉም ኢትዮጵያውያን ያውቁታል። በእርግጠኝነት ነው የምናገረው እና

ጥቃም ነኝ ቀይ ትልቅ ክብር ነው። ከሁሉ በላይ ግን በአፈር ትልቁ ክብር ማለት ነው። ከአሁኑ ሰዓት ጀምሮ አፈር ናችሁ ማለት ነው።

በጣም ነው ትልቅ አክብሮት አለ። ያው ወንድማችን ተጀምሯል፣ ቀድሞ አስተውታል። ጀመርን እንጂ አልጨረስንም። ሰምታችኋል አይደል? ጀመርን እንጂ አልጨረስንም። ስለዚህ ይዞ መቀጠል ነው በቃ። ስለዚህ ይዞ እየመረቅን መሄድ ማለት ነው። ይሄ እንግዲህ ለአፋር ይህ ከክብር በላይ ክብር ማለት ነው።

ዋናው ነገር ትልቅ ጉዳይ ኢምፖርትን የሚተካ አምራች ኢንዱስትሪ ማፈጠር ነው። ኢምፖርትን የሚተካ ቀላል አይደለም። ኢትዮጵያን ለኢትዮጵያ ታላቅ ፈተና እየሆነ ያለ ኤክስፖርት በላይ ኢምፖርቱ ወጪ ነው። ኢምፖርት ወጪ ነው። ስለዚህ ወጪውን እየተካን በአምራች ኢንዱስትሪ እንደዚሁ ኢምፖርትን እየተካ ወደ ራሳችን የራሳችን በራሳችን ብር በቀላሉ ኢንቨስት የምናደርግበት ሁኔታ ማለት ትልቁ ስራችን ነው ብለን ነው የሚወስደው እና በዚህ ላይ በጣም ደስ ነው ያለን። መሸጥ ብሎናል። ዛሬ በዙ ያው ደግሞ ያው እንግዲህ አንዳንድ ጊዜ ከመስጠት በላይ አሁን ካገኘው በላይ የሆነ ነገር ታገኘዋል። ከማገኘት በላይ ይህ ብቻ አይደለም። ይደቅማል ሲባል ደግሞ ካገኘው በላይ ደግሞ ባላይ ደስተኛ አርጋ ማለት ለዚህ ፋብሪካው ትንሽ በቃ በፋብሪካ ማርቀን ነው ብለናል። ከዛ በላይ ደግሞ ጅምር ነው እንጂ ይቀጥላል። ቶ ምን አያችሁ ብሎ ቅድም ወንድማችን ተጀማር ሲናገሩ ማለት ነው በቃ የሚናገረው ጠፋን በቃ

ሰጥና እና መጨረሻ ላይ አጠቃላይ ይህንን ዝግጅት ይህንን ዝግጅት በዚህ ደረጃ ምርቃቱንም ፋብሪካው እንዲሳካ ምርቃቱ እንዲሳካ በዚህ ደረጃ ከሁሉ በላይ ኃላፊነት ወስዶ ሌት ያለሰሩት ሚድሮክ ኢንቨስትመንት ኩሩም አዋሽ ፊለር ፋብሪካም ሆቴል ካንስቴን ካርቦን ፋብሪካ በዚህ ደረጃ እንግዲህ ዋናው እልሙስ ሲሰካ ነው ሌላ የምንለው ነገር የለም። ተሳክቶላችኋል፣ እንኳን ደስ አላችሁ ነው።